ይሄ ሄርሜላ የምትባለው በጣም ተንኮለኛ ሴት ናት፣ በጣም ከምነግርሽ በላይ ማለት ነው። በጣም ብዙ ያሴረቻቸው ሴራ አሉ። እኔ እንዳንድ ቤተሰብ የሁለቱም መለያየት ቅድሚያ ላይ የማፈጠሩ ያን ቅሬታ ማህላቸውን የማፈጠር ቢያስከፋኝ አሁን ላይ ያለው ሁኔታ በጣም ደስ ይላል። ገብተሻል? እቺ ሄርሜላ ምትባል በጣም ተንኮለኛ ናት፣ በጣም ማለት ነው። አሁን ላይ እንደውም አብርሽ መጠንቀቅ አለበት። ብዙ ያሴረቶ ሴራ አለ። ገብተሻል

አሁ ዴ ታውቂያለሽ አብርሽ እኮ እንደዚህ በቃ ወደ እሷ እንዲሄድ እኮ ያደረገችው ያንን ሰዓት ስጦታ ከሰጠችው በኋላ ነው። ይመስለኛል አሰርታበታለች፣ ሰዓቱ ላይ የሆን ነገር አርጋበት። እናቅሻለን ጊዜ በቃ ጭንቀት ውስጥ ትላለ ነው። ሰፋቱ በስነ ስርዓት መጠቀስ ያቆበታል። መሰፋት የሚባል ነገር አደንዘዝ ነው። አሁንም ያን መንገድ ልትጠቀመው ልክ እንደ ሰዓቱ ማለት ነው። ስለዚህ ፕሊስ ፕሊስ፣ አብርሽ ጥንቃቄ እንዲያደርግ ግን ለእንግዳ ስለሚመራክሽን ፈጣለ ማድረሽልኝ። ኦኬ፣ እና በጣም አሁን ላይ የውለቱ ያርሽ እና ሩታ መንገዳቸው በጣም ይሆናል። አዎ፣ የሆነች የሆነች ጓድ የሆነች ልጅ ምን አለችኝ መሰለሽ? በውስጥ ነው የጻፈችልኝ፣ እና ሄርሜላ እራት ግብዣ ፕሮግራም ልታደርግለት አስባለች ሰሞኑ። እና እባክሽ ሀኒ እዚህ ነገር ላይ እንዲጠነቀቅ ምናምን፣ ቪዲዮ ልትቀርጸው እና ቪዲዮ ልትይዝበት ትችላለች። የሰው ልጅ የሆነ ምግብ ውስጥ የሆነ ነገር ተደርጎ እንቅልፍ ከተኛ በኋላ ብዙ ነገር ይፈጠራልና ይሄንን አድርሽልኝ ምናምን ብላኝ እና ያንቺን ስልክም እሷ ናት የሰጠችኝ። ብዙ ነገር አወራችኝ። ከእነሱ ቅርብ የሆነች ሴት ናት። እውነት ነው፣ ይሄን ነገር ማለት በወሬ ደረጃም ሰምተነዋል። ትክክልም ነው። በቃ እሷ ተጠንቅቃለች። ግጅት ላይ ናት። ራት ግብዣ ጋብዛው፣ ራቁቱን አብራው ተኝታ ንጥቀ ራት ግብዣ አድርጋ አደንጅ

በጣም ሩታን በጣም ነው አሉ የምትወጃት። ሩታ መስኪናት በጣም አዎ፣ በጣም ታሳዝናለች። ሩታ በጣም ጥሩ ሴት ናት። ሳቋን የቀማቻት እኮ ሄርሜላ ናት። ሳቋን የቀማቻት ሄርሜላ ናት። ታውቂያለሽ? በፊት እኮ ይጣላሉ፣ ይታረቃሉ። በጣም በጣም አንቺ የምታውቂያት እናንተ ምታቋት ሚዲያ ላይ ነው። ርታን እኛ ምድር ላይ እናቃታለን በቤተሰብ ደረጃ አክባሪ ናት። ቅምት የሆነች ቤት ናት አሁን ይሄ እንደልመና ነው በቃ አድርግ። አይ አደርስልሻለሁ። አብረን እቅድ ምናምን። እኔ ውድ በቃ ውዴ እኔ ያው ታውቂያለሽ፣ መኪና እየነዳሁኝ ነው ያው ስልክሽ እንትን ሲል አቁሜ ነው። እና ስራ ነኝ ደውልልሽና በደንብ በውስጥ እናወራለን እሺ? ሞር ደግሞ ማለት ነው እደውልልሻለሁ ቤት ስገባ። አሁን ቢዚ ነኝ። አመሰግናለሁ ስለሰጠሽኝ መረጃዎች በሙሉ። ቅር አይልሽማ ቪዲዮ ድምፅሽን ብለቀው ውዴ፣ ድምፅሽን ብለቀው ቅር አይልሽማ? እኔ ሁለታ የምፈልገው ነው። በጣም ነው የማመሰግነው። ቁጥሬ በማግነት እኔ ቁጥሬ ነው አንድም ጠንካራ ሁሌም ካንቺ ጎናለን። ሁል ጊዜ ማለት ነው። ስለ ሄርሜላ አመጣበታለሁ። እንዲሁም ደግሞ ዛሬ ቤተሰቦች በሚገርም ሁኔታ ሰፕራይዝ ስላደረጉሽ በእውነት ሜላትዬ በጣም ነው የምናመሰግነው። የእውነት ትንሽ ፈታ ዘና ስላረጋቸዋት ከልብ እናመሰግናለን። ሄርሜላ እንግዲህ ብዙ ነገሮችን ይዛ እንደምትመጣ እመኑኝ የእውነት ብዙ ነገሮችን እና አብርሽ ከዚህ ነገር ከዚህ ሴራ ከሄርሜላ ሴራ እንድትወጣ ፈልጋለሁኝ። ከሄርሜላ ሴራ እንድትወጣ በጣም ነው የምፈልገው ምክንያቱም በቃ አንተ ባለ ትዳር ነክ ሚስትክ ነፍሰ ጡር ናት። ትላንት አሁን ጌም ላይ በጣም ነው ያየኋችሁ፣ ደስ ብላችሁኛል። ግን ደግሞ ማኑ ያናንተ መደሰት፣ የናንተ መቀራረብ፣ የእናንተ ነገሮች ምናምን ሄርሜላ ይሄን ነገር አትፈልገውም። በጣም በቅርበት ያለ ሰው ነግሮኛል። ምክንያቱም እሷ ብዙ ነገር አስለምደሃታል። እኔ እንደሰማሁት ከሆነ በመኪና የፈለክበት ታዞራታለክ፣ እንደፈለክ ታዝናናታለቅ። ሶ ያን ነገር ለምዳለች ከአንተ ጋር መለያየት አትፈልግም። ጋቢና አስቀምጠህ እንደምታሽከረከራት እያንዳንዱ መረጃዎች ደርሱናል። ገባክ? ሌላው ደግሞ ጋይዝ ሁላችንም በተቻለ መጠን ከሩታ ጎን ልንሆኑ ይገባል። ሩታ ምንድን ነው ያለችው? ማታ ላይ ብላኝ እናንተ ስላላችሁ ነው ስለሁሉም ሁሉም ነገር የጠነከርኩት ማለት ውስጧ ላይ የሆነ ቁ ስላለ ግን፣ እኛ ስላለን፣ እኛ ኦዲየንሶቿ፣ እኛ እህቶቿ አይዞሽ፣ በርቺ፣ ከጎንሽ ነን እያልን እሷን ሊጎዱ የመጡ ሰዎችን እንዴት አድርገን እንደምናሰናበት አይታችኋላ። ሶ ሁላችሁም፣ አሁንም ቢሆን ነገም፣ ዛሬም፣ ሁል ጊዜም ሁላችሁም ከሩታ ጎን ሁኑ፣ ከሩታ ጎን ሁኑ። እኔ በጣም በቅርበት ያለ ሰው ብዙ ነገር ነግሮኛል። ስለ ሄርሜላ ማለት ነው። ሄርሜላ ከየት አካባቢ እንደመጣች ብትሰሙ፣ እንዴት ወደ አዲስ አበባ እንደገባች ብትሰሙ በጣም ነው የምትገረሙት። ወደ አብርሽ ስትመጣ ሰዎች ናቸው ከእነ አቤል ጋር አውርታ እነ አቤል ቤት ፈርሶባት ነበር እና እሷን እንደማገዝ ምናምን ብለው መጣች። ከመጣች በኋላ አይታቸዋል። ከአብርሽ ጋር የነበረው ነገር ምናምን ማለት ነው። አብርሽ እና አቤል ምናምን ባይዘዌ አብርሽ በጣም ይዋህ ነው። ሁሉም ሰው ሲቀርበው በቅንነት ልክ እንደሱ ነው የሚመስለው። እሱ መልካም ነገር ማድረግ ስለሚወድ እኔ አብርሽ ላይ አልፈርድበትም፣ ግን ልጅቷ ምንድን ነው ሀሳቧን ቀየረች። ገባችሁ? ፍቅር ሳይሆን የሆነ ጥቅም ውስጥ ገባች። አብርሽን መለየት የማትፈልገው ለጥቅም ነው እንጂ ምንም ሪዝን ኖሯት አይደለም። ምንም አይነት ሪዝን የላት ለጥቅም ነው። ሌላ ምንም አዲስ ነገር የለም። ስለዚህ ሩታ ራስሽን ጠብቂ። ቤተሰቦችሽ ከቦ ስለሆንሽ በጣም እጅግ በጣም ከምትይው በላይ ደስ ብሎኛል። በተለይ ከሜላ ጋር አብራችሁ በመምጣታችሁ በጣም ደስ ብሎኛል። ደስታሽን ብቻ ነው መከተል ያለብሽ። ከዚህ በኋላ ማንም ስለምንም እንዳትጨናነቂ። ማንም እኛ እያንዳንዷን መረጃ እየፈለፈልን እንመጣለን። አንቺን የሚነካ አንቺን የሚጎዳ ሰው ካለ እስከ ጥግ ድረስ አብረ ነው እንፋለማለን ማለት ነው። እስከ ጥግ ነው የምንፋለመው፣ እሷን ለመጉዳት የምትዳክሩ ካላችሁ ማለት ነው። ይህንን አስረግጬ ነው የምነግራችሁ። ሌላው ነገር ማታ እኔ ባላስረግዝሽ ማን ያስረግዝሽ ነበረ ብለክ ጠይቃታል። ማለት በአጠይቃ ጥሩ ነበር። ምክንያቱም ሴቶች እንደዚህ አይነት ጥያቄ ደስ አይላቸው፣ ደስ አይላቸው። እኔ ባላስረግዝሽ ማን ያስረግዝሽ ነበር? በቃ ስለወደደችክ ስላፈቀረችክ የኔ ነክ ብላ ስላሰበች በቃ ፈጣሪ አገናኛችሁ። እናንተ ደግሞ በራሳችሁ ጥረት እዚህ ደረሳችሁ። እንደው አሁን ያለው ነገር ደስ ባይለኝም ማለት ነው እና እንዴት እኔ ባልኖር ማን ያስረግዝሽ ነበር አይባልም። ፈጣሪ ከፈቀደው ጋር ትጋባ ነበር ግን ሁለታችሁ ፈጣሪ ስለፈቀደ ነው። አውራችሁ እንድትኑ ሆኑ አውራችሁ እንድትጋቡ ለፍሬም እንድታፈሩ ያደረገው ፈጣሪ ነው። ና እንሻላ ደዋ እናደርጋለን። ሁላችንም ጸሎትም ደዋም እናግዛለን። በሰላም ትገላግያለሽ፣ ልጅሽን ታሳድጊያለሽ፣ ወደ ስራሽ ትመለሻለሽ። አይዞሽ አለን ከጎንሽ። ሄርሜላ ግን እኛ አንፋታሽም ከነዚህ ልጆች ህይወት ካልወጣሽ ጠሽ አስረግጬ ነው ምነግርሽ። ምን ደረሰብኝ እንዳትይ፣ እያንዳንዱን የአንቺን ማስረጃዎች እያወጣን ነው የምንፖስተው። እያንዳንዷን ማስረጃዎች ስለአንቺ አንቺ የደረሰንን ያለኝ ነው። ላይክሽር ሽር ሰብስክራይብ አድርጎ አመሰግናለሁ። ባይ ባይ